ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደተለመደው ይህንን ቪዲዮ ላይክ ሼር እንድታረጉት ብዙዎች ጋር እንድታደርሱት እንዲሁም ሰብስክራይብ አላደረጋችሁ ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው መርሃ ግብር እንለፍ። ከ70 ፐርሰንት፣ ከ80 ፐርሰንት በላይ የኢትዮጵያ ቤተ ክርስቲያን አገልጋይ አሁን ራሱን የጠራ ነው። የጠራው የሚያቀደው ራሱን የጠራ ነው። ለምሳሌ ያበላል ነው ነቢይነት ያበላል፣ እንትንነት ያበላል አይ ቲንክ ጎንደር ጎንደር ዩኒቨርሲቲ መሰለኝ አንድ አስተማሪ ቆሞ ያስተምራል። ቄስ በሪውን ሲናገር ነው የሰማሁት። እያስተማረ እያለን ለምንድን ነው ይህን ፊልድ የመረጥሽው? ይላል ያችም ያበላል ብላ ያበላል። አንቺ ስለመረጥሽ ያበላል፣ አንተ ስለመረጥ ያበላል። በቃ ሁሉም የመረጡት ያበላልን መርዝ ብሎ አላችሁ። ምድሪቱን ልትበሏት ነዋ፣ ልትጠቅሟት ሳይሆን ልትበሏት ስለሆነ መርዝ ብሉ፣ እንደናንተ ያለውን አላስተምርም ብሏለ። ሄድ እስቲ አሁን እኔ እምልህ ፓስተሩ ወደ ነቢይነት መሸጋገር ለምን አስፈለገው? የጠራውን የሚያክ ከሆነ ያው የጠጣው መንፈስ በውስጡ የነቢያት መንፈስ ከሆነ የሚፈውስ መንፈስ ከሆነ ያው ስጦታ መልቲ ዳይሜንሽን የሚሰራ ከሆነ ስሙን መቀየር ምን ያስፈልገው? እንደ ኢዲ አሚን ዳዳ አስራ ሰባት አይነት ሹመት ምን ያስፈልገው? የጠራችሁን ካላወቃችሁ የዕድሜ ዘመናችሁን ሁሉ እየተንበረበራችሁ ነው የምትኖሩት። ኮንፊደንት አቶ ሐዋርያው ጴጥሮስ ለሚጽፍላቸው ተደራሲያኑ የጠራንን በማወቅ የሚለው እስቴትመንት ቀላል እንዳይመስለን በዚህ ዘመን ስፔሻል እንግዲህ ክርስቶስ ኢየሱስን በማወቅ ሳይሆን በግብዝነት ኢየሱስን በማሳየት ሳይሆን በራስ ፍላጎት፣ በራስ ተናሳሽነት አንዳንዱ ደግሞ ከነቢያትነት እንደገና ደግሞ ሐዋርያነት እደው በራሳቸው የሚሾሙ ማለት ነው እና ጌታ ኢየሱስ ያልሾሙ ሐዋርያ፣ ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም ትንቢት ትንቢት ትንቢት እህቴ፣ የሚከታተልሻለህ ወይኔ ስቃይ ነው ስቃይ ነው እኔ አንድ በስጋ የሚዛመደኝ ሰው ቸርች አይሄድም ብላ ባለቤቱ ነገረች ለምን ጠይቀው ቀስ ብለህ ከእኔ እንዳልሰማ ሰው ሆነ ጠይቃለች እና ቀስ ብዬ ምሳ ጋበዝኩትና ጠየቁት እንዴት ነው ለምንድን ነው ፓስተር አልደብቅም አራት ወር ነው እኛ አዲስ አበባ ነው የሚኖሩ ምን ነው ዝም በቃ አራት ዓመት እዛ ቸርች ለህጅ አለው አለ አራትም አመት ሙሉ የሚሰበከው ስብከት ትሻገራለ ሰው ነው የሚቀያየረዋል ስብከቱ አንድ ነው። ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው? ድልድዩ ጋር ሳትደርሱ ደርሱ እኮ። የሚያሻግሩ አሉ። ያልተረገዘን የሚያስምጡ አሉ። ምንም ነገር የለም፣ አልተረገዘም። ግፋው ግፋው፣ በእምነት ግፋው ግፋው ግፋው። አሁን ከቀጠልኩ ምን ሊሆን እንደሚችል አይታወቅም። ያልተረገዘ ያስመጣል። ለምን ልንገራችሁ፣ ስብከት እኮ ትእዛዝ ነው። ስበክ ስበክ ስበክ ስበክ ስበክ ነው። ትሰብካ ቢመች ባይመች ስበክ ነው። ትንቢት ግን ትእዛዝ አይደለም። መነዳት ካናገረህ ትናገራለህ እንጂ በሚቀጥለው ከ13 እስከ 18 ድረስ ባለው ትንብታዊ ኮንፈረንስ ብሎ ነገር የለም። በዛን ሰሞን ጸጥካለስ ምን ወስናል? ምን ወስናል? ካናገረው ይናገራል። ካልተናገረ ቃሉን ሰብኮ መሄድ ነው። እንደዚህ ያሉ አባቶች እግዚአብሔር እንግዲህ ለቤተ ክርስቲያን ቅሪት አድርጎ ስላስቀመጠ እግዚአብሔርን አመሰግናለሁ። እንዲሁ በወጣቶች ደግሞ እግዚአብሔርን ቃል በሙላትና በጥበብ ኦኬ እና አሁን እንግዲህ እንደሰማችሁት ነው። በዚህ መልኩ ተረድታችሁ ታውቃላችሁ። በተለያየ የኮንፈረንስ የሚባለው ነገር የቱንቢት ኮንፈረንስ ብሎ ድምፁን በመቃ አድርጎ ሲያወራ እንደው በዛ ጊዜ ዝም ቢልስ ባይናገርስ የሚል ነገር የለም። እንደው እንደው ለተንቢ እያለ የሚናገር ሰው ያስቀኛል። ትንቢት ከቶ በሰው ፍቃድ አልመጣም ብሎ በሁለተኛ ጴጥሮስ ላይ አዋራ ቅዱስ ጴጥሮስ ተናግሯል። በሰው ፍቃድ አልመጣም ከቶ ነው የሚለው እና በራሳቸው ነው እንግዲህ፣ ቅድም እንደነገርኳቸው በራሳቸው ከባሉ ራሳቸውን የንዱን መልእክት እንጨርሶ ሙሉ የሚተነበዩ ትንቢቶችን ይሁ ከምድር የወጡ አይደሉም። ስለ ወንጌል ወንጌል የሚሸቱ አይደሉም። አብዛኛው ሰው የሚሰበሰበው የስጋዊ ነገሩን ፉልፊል ለማድረግ ነው። ስለጸሎትና ስለ እግዚአብሔር ቃል እግዚአብሔርን ስለ መምሰልና ስለ ሰከንድ ካሚንግ ኦፍ አወር ክራይስት ኢየሱስ ስለ ኢየሱስ ክርስቶስ ስለ ዳግም ስለ መምጣቱ ስለ መዘጋጀት፣ የፊት መጨማደር ስለ ሌለባት ቤተ ክርስቲያን ስለ ሙሽራይቱ የሚወራ አይደለም። እስቲ የቱ ጋር ነው ዘላችሁ አሜን የምትሉት? ራሱ ራሱ ከስንት አንድ እኮ ነው። አንዳንድ እንደዚህ አይነት ጉባኤ የምታገኙት ያኮርፋሉ ጭራሽ። ምክንያቱም የለመዱት ጠቅላላ አየር ላይ ነው የሚራመዱት አየር ላይ እንዲሆናል። ነገ ትባረካለህ አስራ ሰባት ሲኖ ትራክስ ስገዛ ያለው ይላል ምን ይሰራላል። አንዱም ራሱ መከራ እኮ አንዱ ራሱ የማያመሰግን ብሎ መጽሐፍ ቅዱስ የሚናገረው ባትካት ባያስኳት ሩብ ነገር እንኳን ታንክ ዩ ጋር በቃ እግዚአብሔር ተመስገን ሲል ይበዛል። ይሄ ህይወት ነው የሚያስፈልግ። አይታችኋል? አንዳንድ ህጻናት ትልቅ እንትን ይዘው የሰው የሚያዩ እኔ እኮ እንደው ዘመን ይባረክ የሚጠቀማቸው እንደው እንትኖች ምሳሌዎች እራሱ ግሬስፉል ናቸው፣ የሆነ ሞገስ አላቸው። እና እስኪ ማሙሻን ደግሞ ምስመው እና እስኪ በጣም ትልቁ ቤተክርስቲያንና ክርስቲያኖች የምንታማው ህይወትን በእግዚአብሔር ፊት ሳይሆን ህይወትን በሰው ፊት ነው። በሰው ፊት የሚጸልይ ሰው መምሰል ይቻላል። ሰው ፊት በጣም አስደናቂ የበረታ ሰው መምሰል ይቻላል። ሰው ፊት በጣም ቅዱስ መምሰል ይቻላል። ሰው ፊት በጣም ብዙ ድራማ መስራት ይቻላል። ሪል ላይፍ የሚሆነውን ነው ግን እግዚአብሔር የሚያየው። እግዚአብሔር በመድረክ የሚማረክ አምላክ ሳይሆን ህይወትን የሚቀበል አምላክ፣ ድራማ አይሰራበትም። እግዚአብሔር ልክ እንደ ሙሴ ልክ እንደ ኢየሱስ ታማኞች ያድርጋችሁ። እግዚአብሔር እንግዲህ ብዙዎቻችን የቃሉን ወተት ስለማንመኝ ይመስለኛል እና እንደ ህፃናት መሆን ስለማንፈልግ አረ ቅዱስ ቆሮንቶስ ጴጥሮስ በአንደኛ መልእክቱ ማለት ነው ምዕራፍ 2 ቁጥር 1 ላይ እንግዲህ ክፋትንም ሁሉ ተንኮልንም ሁሉ ግብዝነትን፣ ቅናት፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ ኦኬ አሁን እንደተወለዱ ህጻናት ተንኮል የሌለበትን የቃሉን ወተት ተመኙ ይል ተንኮል የሌለበትን አመፅ የሌለበትን እነዚህን ሁሉ ደግሞ ተመልሶ ሐዋርያ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ አምስት ቁጥር ሀያ አንድ አስቀምጧቸዋል ነው የስጋ ስራ የተገለጡ ናቸው ብለው ክፋት፣ ተንኮል፣ አመፅ የሚላቸው ማለት ግብዝነት፣ ሐሜት የሚላቸው ማለት ነው። እነዚህን አስወግዳችሁ ነው ሐዋርያ ቅዱስ ያቆብ በመልእክቱ ላይ ማለት ነው ምዕራፍ አንድ ላይ እንደዚህ ይላል ምዕራፍ 1 ቁጥር 7 ሁለት ሀሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ተመልሶ ቅዱስ ጴጥሮስ ያለውን ያዕቆብ ሲያብራራው ማለት ነው ምዕራፍ 1 ቁጥር 1 ላይ ስለዚህ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይለናል። ደግሞ የቅድሙን በየዋህነት ተቀበሉ ስለዚህ እንደ ህፃናት ካልሆናችሁ ደግሞ አለጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ወደ እግዚአብሔር መንግሥት አትወርሱ አትገቡም ወደ እግዚአብሔር መንግስት አትገቡ እንደ ህፃናት ካልሆናችሁ። ግብዝነት የሌለውን የቃኑን ወተት ተመኙ ነው የሚለው። ስለዚህ ማደግ የሚባለው ነገር ያስፈልገናል። በሮሜ መልእክቱ እንደዚህ ይለናል ደግሞ ሐዋርያ ቅዱስ ጳውሎስ በድጋሚ ሮሜ መልእክቱ ላይ ምዕራፍ 2 ቁጥር 6 ላይ ከቁጥር 5 ላም ብሎ ነገር ግን እንደ ጥንካሬ ንሳ እንደማይገባ ልብ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለ። ቁጥር ስድስት እርሱም ለእያንዳንዱ እንደ ስራው ያስረክበዋል። እንደ እምነቱ አይደለም፣ እንደ ስራው ያስረክበዋል ይልና በበጎ ስራ በመጽናት ምስጋናና ክብር የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። በዚህ በእምነት ብቻ የዘላለም ህይወት መውረስ አይቻል እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። የሰሙት ቃል ከሰሚዎች ጋር ስላልተዋል አልጠቀማቸውም። ስለዚህ መስማት ያስፈልጋል ለመዳ እዚሁ ምዕራፍ 9 ላይ ሮሜ መልእክቱ ላይ መስማት አለብን መጀመሪያ ለማመን ስለዚህ ካመንን በኋላ ደግሞ መስራት አለብን ማለት ነው። እዚሁ ኤፌሶን መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ምንድነው የሚለን? የዳነው በጸጋው ነው። እናውቃለን በጸጋው እንደዳነው። ግን ቁጥር 10 ላይ መጥቶ ምን ይላል? እኛ ፍጥረቱ ነንና ይላል። እንመላለስበት ዘንድ አስቀድሞ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ በልጁ ተፈጠርን ማለት ነው። አዲስ ውልደትን አገኘን በመስቀሉ ስራ አዲስ ልደት ሆንልን ማለት ነው። የተፈጠርነው የእግዚአብሔርን መልክ ለመግለጥ ነው። ስለዚህ ደግሞ እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ብሎ በአንደኛ ጢሞቴዎስ መልእክቱ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ምንድን ነው የሚለው? ያለ ጥርጥር ታላቅ ነው እግዚአብሔርን መምሰል ለአሁንም ለሚመጣውም ይጠቅማል ብሎ ምዕራፍ 3 ቁጥር 16 ላይ ነግረዋል። ስለዚህ ባካችሁ ተንኮል የሌለበትን የቃሉ ወተት እየተመኘን የክፋትን ትርፍ እናስወግድ፣ ወደ እግዚአብሔር መንግስት ለመግባት ማለት ነው። ሰው ለምንድን ነው ቤቱ ሄዶ የእንትናን ይከፍታል? ገና ቻናሉን እንደከፈት በእናትህ ቀይረው፣ ቀይሮ ቀይሮ እርስማ እንደ ቀየርክ ሌላ ቀይረው፣ በእናትህ ቀይረው፣ አገኝ አየው። የገጠመሆኑ ገጥሞታል። ከዚያሳ ከዚያ በኋላ ሁሉም ቤት ገጥሞታል ማለት ነው የታሪክ ከዛ በኋላ ወንድም አሰግድ ይመጣል፣ ወንድም አሰግድ ይመጣል። እዛ ስትቀይረው ቀሚስ አድርጓል፣ ነጭ ቀሚስ። እንደውም መስቀል ማስሯል መሰል አይደለ? ከነ ቀሚሱ ሮሜን ያስጠናል። ጸጋው አድኖና በስራችን አይደለም ሲል ምን ትሆናል? እሱ ላይ አርገው በእናት ትላልናትን። እንደ ቀየርክ የሆነ ሰው እግሩን ወደ ላይ አርጎ ሲጨፍር ሲል በእናት ቀየረ። ቀረኮ እንደሱ መፎጋገር ቀረ። የሆነ ቃል ሲሉ ቀይሩ በናት ከዛ ነጠላ አርገው ልክ ይላሉ አይሉ ነጠላ አርገው ከዛስ ትቆያለ እሱ ጋር አየ ጉዳይ አሁን ነጠላ እና በመፈረዝ መሻው ወዴል ከዚህ በኋላ ኢየሱስና የኢየሱስ ነገር ብቻ። ጽድቄ፣ ቅድስና ብቃቴ፣ ድፍረቴ በቃ ሳወራ ሞራሌ ሳወራ ድፍረቴ ኢየሱስ ብቻ እ ወሬ ቀረ። ነዜ ነው ዴቭ ተሰጥቷቸዋል ብታስተውሉ ኖሮ ዴቭ ጋር ነበር የምትማሩት እናንተ። አሮኖሆኔ ለእናንተ ማን እንደሚላቸው ባላቅም ግን ኦሪጂናል ክርስቲያኒቲ ነው የምፈልገው። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ የጌታ ደቀ መዛሙርቶች። እሱ ጋ ኔ ክርስትና ያለው እዛው ጋን ያለውት ማለት ነውእና ያን ክርስትና ነው የምናፍቀው። አሁን ጭራሽ በቅጠል እንግዲህ ማስረገዝ ጀምሯል። እና አቶ መስፍን በሹ እንያቸው እስኪ ለማንኛውም ማይታይ ጉድ የለም ዘንድሮ። ሆቴል ነበር አልጋ ያዝነው ገባንና እዛ ተኛን። ልክ ልንተኛ ስንል ከኪሴ ውስጥ፣ እሷ አላየችም ነበር እስካሁን ድረስ፣ ከኪሴ ውስጥ አወጣዊ ማለት ነው ቅጠሉን፣ ሁለቱን ቅጠል አቺ አልኳት። ወይ በቃ ለእኛ የመሆን መድኃኒት ይዤ መጥቻለሁ። ለሷ ለሷ ነው ምነግራት ምታድሩበት ሩም ሄዳችሁ ሩም ውስጥ ከገባን በኋላ ማለት ነው። ጉድ ነው እሺ ከዛን ለኛ የሚሆን መድኃኒት ይዤ መጥቻለሁ። በእምነት ትበያለሽ። የምንቆይበት ሐሙስም የምንጠብቅበት ፕሮግራም የለም። ስለዚህ ወተን መሄድ ብቻ ነው አልኳት። ምንድን ነው ያመጣው አለችኝ። ምሪንዳ አዘዝኩኝና ከሆቴል እንኪ አንድ ምሪንዳ እንዳያዥ አልኳትና ለኔም አንድ ምሪንዳ ያስኩኝና በላን። ቅጠሉን ድብ እናድርገን እዛው። አቤት የታለሽ እንግዲህ ያልተደረገ ያልተባለ ያልተወራ እንግዲህ ያልተደረገ ማለት በሐዋርያቱ እጅ ያልተደረገ ስል ነው። ክርስትናችን ከሐዋርያቶች ነው የሚጀምረው ክርስትናችን በኢየሱስ ዋናው የእምነታችን ሐዋርያ እንደሚለው የዕብራዊ መልእክት ምዕራፍ 4 ምዕራፍ 12 እሱን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሮጥ ብሎ የሚያስተምረን ሐዋርያ ቅዱስ ጳውሎስ ይህንን ነው። እነሱ ያላስተማሩትን፣ እነሱ ያልተደረጉትን፣ ያን ታምር ያላደረጉትን መንፈሳዊ ያልሆነ ልምምድ እምለው ለዚህ ነው ነው ይህ ከጥልቁ አሳብ እየፈለቀ የሚሰራ ነው። ባለፈው ሶፍት ሲያበላ ሳይቻቸዋል። በውሃ አርገ ብላው፣ አንተ ተጠቀምክበትም በላው ምናምን ሲል ሰምታቸዋል እና አንተ በማስረጃ ሳይቻቸዋል። ይሄን በድጋሚ እንግዲህ አሁንም መጽሐፍ ቅዱስ ያለው ሀርሽ የሆነ ነገር አሁን ይሄ ነገር እምነቴ ነው የምነግራችሁ፣ ብታረግዝ እንኳን ቢሆንላት እንኳን አጋንንታዊ ነው እንጂ እግዚአብሔር ጸጋ አይደለም። ይሄ ነው ነው የሚቀበለው ማለት ነውና፣ ለማንኛውም እሺ፣ ካሶች ይዘላሉ፣ እውሮች ያያሉ፣ እንዳትቀሩ ታላቅ እግዚአብሔር ምናምን እንዴ ሰው ከነክራንቹ ቢመጣብስ? አንካሶች ይዘላሉ እውሮች። አንድ ሰሞን እንደዛ ነበር። አሁን ቢሉ ቢሉ የሚበራም የለም የሚዘልም የለም ቀነሱ። አሁን ሌላ ነው። ትዝ ይላችኋል አይደል? ዘጠናዎቹ ውስጥ 2000 መጀመሪያዎች ላይ የሁሉም ፖስተር ላይ ክራንች ክራንችና ዊልቸር ነው ዊልቸር እንዲህ ሰው ተሸክሞ ክራንች ይዞ አንካሶች ይዘላሉ እውሮች ያሉ ጅማ፣ እንደዛ ነበር። ሌላ ሀገር አሁንም ይህኔ ይኖራል። ከዛ ሰው ለካ ሞከረ። ዊልቸር ይዞ ሄደ፣ ክራንችም ይዞ ሄደ፣ የለም እና ቀስ እያልክ እሷን ትተዋል። ሌላ የማይታይ አገልግሎት ትጀምራል። ክራንቺ ይታያላ ዊልቸር ይታያላ ሚዘል የለማ ከዛ መርገም የመስበር አመት መርገም አይታይም ምን ጨነቀ። ሰብረ ሰበርክ ትላለ ሰዋመን ብሎ ይሄዳል። እንደ ክራንቹ ሁሉ ምንም ይሰበር የለም እንደ ዊልቸሩ ሁሉ የበርገም መጽበር አመት ነው የመገላበጥ አመት ነው፣ ይህኛው አመታችን እንደዚህ ነው እያሉ የሚሰክሱት ማለት ነው። ይሄ ነው እውነታ። ያንን ማድረግ ስለማይችል በዚህ ዘመን እውነት ነው። በጣም በጣም ተደበላልቀዋል። ድብልቅልቅ ያለ ክርስትና ነው ያለው እና ክርስትናን እግዚአብሔር በራሱ ክብር ያጥራው። እኛ የቤቱ ተቆርቋሪ አይደለንም፣ የቤቱ ቅናት ይበላናል። ግን ሰሪው መንሹ በጂ የሆነ ጎተራውና አውድማውን የሚያጠራው ጌታችን ኢየሱስ ስለሚመጣ ማለት ነውና እስኪ ደሞ የወንጌል አሳዳጁን እንመልከተው ወደ ትክክለኛ አምላክ የመጸለዩ ጉዳይ ላይ አንተ ጁም ወደ ትክክለኛ ጸሎት አምላክ ነው የሚጸልየው። እስላም ወደ ትክክለኛ አምላክ ነው የሚጸልየው፣ ወዴት? ወደ አላህ ነው የሚጸልየው። አላህ ለአንተ ትክክለኛ አምላክ ነው ወይ? አዎ ትክክለኛ አምላክ ነው፣ አምላኬ ነው። የጌታችን የኢየሱስ ክርስቶስ አምላክ ነው ሲጀመር፣ የእስላም አምላክ ሳይሆን የክርስቲያን አምላክ ነው። በደም ሰምታችኋል ከዚህ ቀደም በጣም ብዙ ጊዜ እናንተ ግን፣ በተለይ ይሄ ካውንስሉ ምትሉት እኔ ምን እየሰራ እንደሆነ አላቅም። እኔ አሁን ምስል እነዚህ አይነት መንቃራ ነብሰ ገዳይ የሐሰተኛ መምህራን ለምን ነው የሚቀመጡ፣ ለምን ነው ዝም የሚባሉት? አሁን ይሄ ኢየሱስ ኢየሱስ እንዳይሰበክ ኦኬ፣ ኢየሱስን እና አላህን ኩል ቁጭ አድርጎ ማለት ነው። አይ ቁራናቸው በደንብ ነው የሚያሳየው፣ በደንብ ልነግራችሁ ይችላል። ሱራቱል መርየም ወይም አስራ ዘጠነኛው ሱራ አያ 30 ላይ ምንድነው የሚለው? ኢየሱስ ክርስቶስ ነብይ አደረገኝ ነው የሚለው፣ መጽሐፍን ሰጠኝ ነው አላህ የሚለው እንጂ ኢየሱስ ክርስቶስ አላ ያለ አባት ነው አይልም። ሲጀመር አላ አባት ነው የምትሉ ከሆነ ቁጥር ወይም አንቀጽ ወይም ሱረቱል መርየም 19 83 እና እስከ 93 ድረስ ምንድን ነው የሚለው? አላ ልጅ ያዘ የተባለ ያለ ሰው መጨረሻው ሲውል እንደሆነ ነው የሚናገረው። እና ልጅ የለውም አይወልድም፣ አይወልድም ብሎ ደግሞ 112ኛው ሱራ ላይ ወይም ሱረቱል ኢክላስ የሚባለው ላይ ይናገራል። አይወልድም፣ አይወልድም፣ ቢጤም የለውም። ስለዚህ የማይወልድ አምላክ እንዴት ነው አላህ አብ ሆኖ ኢየሱስ ክርስቶስ ወልድ ሆኖ የሚቀመጠው? አይወልድም እየተባለ ዓለም ሳይፈጠር በመንፈስ ተወልዷል ጌታችን ኢየሱስ ክርስቶስ ከእግዚአብሔር አብ ማለት ነው። ግን እዚህ ጋር የሚያስተምረው ትምህርት ወይ የስላሴ ትምህርት አያውቅም ወይ ደግሞ ክርስቶሎጂ አልተማረም ይሆን እኔ እንጃ በጣም ቴዎሎጂ የተማረ ሰው ነው የሚባለው፣ ግን እዚህ ጋር ጭንቅላቱ አዙሮበት አስደግሞበት ሲያሽቃብጥ ነው የሚውለው። እስልምና ላይ ማሽቃበጥ ምን ማለት ነው? ሲኦል እየገቡ ማየት ነው ትርጉሙ። ይሄ ሲኦል እየገቡ ዝም እንደማለት ነው እስልምናን ዝም ማለት፣ በነገራችን ላይ ምክንያቱም፣ ጨለማው ስነ ያለው ትክክለኛ ሕይወት አይደለም። በልጁ በክርስቶስ የሚያምን ነው የዘላለም ሕይወት አለው የሚለው። በልጁ ያላመነም አብ የለውም ራሱ አብ ራሱ የለውም። በወልድም በአብ ማመን አለበት አንድ ሰው። በክርስቶስ ትምህርት ለማይኖር አምላክ የለውም ወልድ የሌለው ሕይወት የለውም። ወልድ የላቸውም እነሱ። ክርስቶስ በስጋ እንደመጣ አያምኑ። በስጋ የመጣ አምላክ ነው ብሎ አያምኑ። በስጋ የመጣ አምላክ የለም ነው የሚሉት። አንተ አላ አብ እያልከን ነው። ኢሳ የሚባለው ከነቢይ ያለፈ አይደለም። ሱረቱል መይዳ ወይም አምስተኛው ሱራ ላይ ሰባ አምስተኛው አንቀጽ ላይ እንደዛ ነው የሚለው። ከበፊቶቹ ነቢይ የተለየ አይደለም። ያው ነቢይ ነው። አብሮ ይበላ ይጠጣ ነበር። ልክ እንደ እናቱ ከእናቱ ጋር ይበላ ይጠጣ ነበር። ተመልሶ እዛው ሱራ አራት ላይ ሱረቱል ኒሳ ላይ ምንድን ነው የሚለው መቶ ሀምሳ ሰባተኛው አልተሰቀልም፣ አልገደሉትም። የኛ ክርስቶስ ግን ተሰቅሏል፣ ተገድሏል። ስንት ነገር ላውራ እኔ! በጣም ብዙ ማስረጃዎች አሉ። ኢየሱስ የእነሱ ኢየሱስና የእኛ ኢየሱስ የእነሱ ይሳናኛ ኢየሱስ አይገናኝም፣ ፈጽመው፣ ሰማይና ምድር ናቸው። በሱ ያመነ ነው የዘላለም ሕይወት ያለው፣ በቃ በሱ ያላመነ አሁን ተፈርዶበታል። በቃ በልጁ ነው ማመን ያለበት። አንድ ሰው አትሸቃቅር፣ የክርስቶስን ኢየሱስ ነው እንግዲህ። እንደዚህ ጭንቅላታችሁ የደነዘን፣ ዝም እያላችሁ ካውንስሉ ምን አስባችሁ እንዳለ ነው ያልገባኝ፣ አላውቅ። እውነተኛው ክርስትና ባይ ዘ ዌይ እውነተኛው የመስቀሉ ክርስትና ፖፕላር ሆኖ አያውቅም፣ አይሆንም። ፋሽን ሆኖ አያውቅም፣ አይሆንም። መስቀል ፋሽን አይሆንም፣ የብዙሃን አይሆንም። መስቀል አውጥተን ጥለን ክርስትናን የብዙሃን ማድረግ ይቻላል፣ ሆኖ ያውቃል። የተሰቀለውን ኢየሱስን አውጥተህ ህዝብ የሚወደው ፋሽነብል ክርስትና መስራት ይቻላል፣ አለመሰደድ ይቻላል፣ አለምን መምሰል ይቻላል፣ ተችሏል። ደግሞ ሁለተኛው መቶ ክፍለ ዘመን ሦስተኛው ዘመን የሚያስተምረን ይሄ ነው። ቤተ ክርስቲያን ፖፒላር ነበረች፣ በግድም ቢሆን ያጠምቁ ነበር፣ የመንግስት ነበረች ሃይማኖት። ፖፒላር ሆኗል፣ ግን ኢየሱስ የለም፣ መስቀሉ የለም፣ ዋናው የለም። ራስህን ካድ የሚለው ስብከት የለም፣ መስቀል ተሸከም የሚለው የለም፣ መከራ ተቀበል የሚለው የለም። መስቀል ጌጥ የሆነው የዛን ጊዜ ነው። በብር የተሰራው የዛን ጊዜ ነው። በወርቅ የተሠራው የዛን ጊዜ ነው። የካቴድራሎች ማስጌጫ የሆነው የዛን ጊዜ ነው። መስቀል የካቴድራል ማስጌጫ አይደለም። መስቀል በብርና በወርቅ ያስጌጥ ነው እኛ ነን። መስቀል የወንጀለኛ መቅጫ ነበረ። የሚያሳፍር ነበረ። ለብዙዎች አሳፋሪ ነበረ። ለብዙዎች የማይቀበሉት ነበረ። ለብዙዎች ሞኝነት ነበረ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። መቼም ቢሆን አይሁድ ምልክትን ይለምናለሁ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን ብለው የቆሙለት የሞቱለት የሞት ራሳችንን የምንክድበት ህይወት ነው እንጂ የምናስጌጠው አይደለም። በስብከት የሆነ ሞኝነት እኮ ነው። ጌታ ነው የምንወራዙ፣ ጌታን ስናም ነው። ከዛ ባለፈ ለሚጠፉት እኮ ይህኛው የመስቀሉ ቃል ኢየሱስ የተባለው ቃል ማለት ኢየሱስ የእግዚአብሔር ቃል ተብሎ ዮሐንስ ራዕይ ምዕራፍ 19 ቁጥር 13 የእግዚአብሔር ቃል ተብሏል። ስሙም የእግዚአብሔር ቃል ነው፣ በደም የተረጨ ልብስ ተጎናጽፏል። ኢየሱስ እሱን ትኩረት የሰጠ መስቀሉ ላይ ሳይሆን የመስቀሉን ባለቤት በመስቀሉ ላይ የተሰቀለውን ትኩረት የሰጠ ነው። ክርስትና ማለት ራሱን መካድ፣ ራሳችሁን ካድ እንዴ እናትና አባቱን የማይክድ ለእኔ አይገባም፣ ለመንግሥት የሚገባ አይደለምን ያለው ጌታችን ኢየሱስ ክርስቶስ ቀብሬ ልምጣ። ሙታን ለሙታን ተዋቸው አለ ጌታ ኢየሱስ። ሙታንን ለሙታን ተዋቸው አለቀ። ራሱን ይካድ መስቀልን ተሸክሞ እለት እለት ይከተል። መከራን ተሸክሞ ማለት ስቃይን ተሸክሞ እኔ የተሰቃዩትን ስቃይ፣ በዚህ ምድር ሳላችሁ መከራ አለባችሁ እኔ ግን ዓለምን አሸንፌዋለሁ ያለው አለ ጌታ ኢየሱስ። የኛው ክርስትና በጣም እየናፈቀኝ ነው ያለው። ለማንኛውም እስኪ እኒህን ድንቅ አባት እናድምጣቸው። እጅግ ደስ ብሎኛል። ጌታ ስሙ ይክበር። ፍጡር ቤዛ መሆን አይችልም። እይ ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም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 መጽሐፍ ቅዱስ አውጡ። ዕብራውያን ምዕራፍ ዘጠኝ ቁጥር 11 ላይ ምዕራፍ ዘጠኝ ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች፣ ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅዱስ በገዛ ደም የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎች እና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ፣ የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት ጌታ፣ ስሙ የተባረከ ይሁን። እንዲህ ያለ መምህራን እግዚአብሔር ስለሰጠን ተጨማሪ አቡነ ባርናባስን በዚህ ብፁህ አቡነ ባርናባስን ማስተዋወስ ፈልጋለሁ። እጅግ እግዚአብሔር እየባረከን ነው እንደዚህ አይነት የወንጌል ቆራጥ አባቶች ስላሉ እግዚአብሔርን አመሰግናለሁ፣ እና ትልቅም ለውጥና ታድሶ እንደሚመጣ አምናለሁ። እንግዲህ እንደተከታተላችሁት ነው። እባካችሁ ይህንም ቪዲዮ በደንብ አድርጋችሁ ሼር አድርጉ፣ ብዙዎች ይማሩበት፣ ብዙዎች ይለውጡበት። ለብዙዎች ትምህርት ይሆናል ብዬ ስለማምን ነው። እናንተንም ጌታ ኢየሱስ በመንፈሱ ይጠብቃችሁ። ጌታ ኢየሱስ ክርስቶስ ስለሚመጣ ተዘጋጁ። ኢየሱስ የእግዚአብሔር ልጅ ይመጣል። ማራናታ